ሰላም ዩቱብ፣ እንደተለመደው ቬላ ቪዲዮ ተመልሰናል። በዛሬ ቪዲዮ የመጨረሻ ቀን በሲንጋፖር ታዋቂውን የሲንጋፖር ትሪፕሉን ፎቅ እንግዲህ ላይ ድረስ እንወጣለን፣ ዞር ዞር እንላለን፣ አሪፍ ጊዜ እናሳልፋለን። ተከታተሉ። ወደ ቪዲዮ አቤት! መኪና ሮዝ ሮይስ ስላለ እንዳለ። ኢንዲያን ናቸው ጋይስ፣ እንዳለ ህንድ ብቻ ናለ። ኦ ማይ ጋድ! ወት ዘ ሄል ኢዝ አባቴ ወላችሁ! ይሄን መኪና እኮ ነው ኢትዮጵያ መግዛት መፈልጎ ነው። ምንድነው ተኮሳትሮ የሚያዩኝ? ቆይ ህንዶቹ አልወለደኝ ምን አላለ ምን ያኮሳትረዋል። በዛ አይነት ህንድ ሚዲያ አይመስለኝም። አይ ጋይስ ስ ስ ላስት ዴይ ይላቸዋል ሲንጋፖር ቼክ አውት እያደረግ ነው። ከጠዋቱ 11 ሰዓት ማለትም በኢትዮጵያ አቆጣጠር አምስት ሰዓት ነው። ከዚህ መውጣት አለባችሁ ካርድ የመጣው ተቀብሎኝ እንዳይቆጥርብህ ብሎኝ ማለት ነው እና ሎከራችን ወጥተናል። እዚህ ጋር ደግሞ ባክፓከሮች አሉ በጣም ብዙ ናቸው። እንዳለ ብዙ ሰዎች ብዙ ሻንጣ ነበር እዚጋ እና የኔ ሻንጣችኋ ተዘጋጅተናል። እና በተረፈ እዚጋ ቡግር ምናመቱብኝ ነበር ቢ ይኖ ለሊቱ ሙሉ ፓስታ፣ ጣፋጭ ነገር ምናም፣ ለስላሳ እያዝረከረኩ ነበር ቢከዚ ኢትዮጵያ እንደዛ አላደርግም። ሶ ሆፕፉሊ ቀረሶን ቤት ተስፋ አደረጋለሁ። ትንሽ ነገር እስቲ ለሚ ቼክ። ካርዴ ተወስዷል፣ ስለዚህ መብራት ማብራት አንችልም። አያድ አልዋሻችሁም። አያድ አሜዚንግ ኤክስፒሪየንስ እዚህ ቤት። በተረፈ እንውጣለን። አሳዘነኝ መውጣት እግዚአብሔር ዝርያ ፓወር ባንክን እንዲህ ዋናው ስ ቤስት ፓወር ባንክ 165 ዋት በሀያ ሺህ ነው። ሀያም ሺ ሚሊያን ፓወር ላፕቶፕ ቻርጅ ያደርጋል። ስልክ ቻርጅ ያደርጋል። አሚ ላፕቶፕ፣ ስልክ፣ ኤርፓድ በአንዴ ነው ቻርጅ የሚያደረገ። ያው ብቻ እዚህ ጋር እናንጠለጥላታል። ለስራ በጣም አሪፍ ነው። ብዙ ጊዜ ሀ ቱለ ፓወር ባንክ ግን ይሄን ብዙም አልጠቀመም። ሶ እና ያ ቲክቶክ አዋርድ ደግሞ ቮት ማድረግ ጀምረዋል። እና በጣም የሆነ ያደናገረኝ ነገር ፉድ ሪቪው ላይ አስገብቶኝ እየመራው ነው፣ ዊች ዳዝን ሜክ ሴንስ ለእኔ አይ አንደርስታንድ አይዶ ፉድ ሪቪው አንዳንዴ ግን አሁን እዚህ የቲክቶክ አዋርድ ነገር ነው እናወራበታለን። እስቲ ቆይ እያብ ከነከነው ነው ውስጤን፣ እንና በቃ በጣም ዩ ኖ። ከዚያ ደግሞ የቤስት ላይፍ ስታይል የኔ ላይፍ ስታይል ባይ ዘ ዌ በዚህ አጋጣሚ እውነቱን ለመናገር አይ ክሬት ዋን ኦፍ ዘ ቤስት ላይፍ ስታይል ቲክቶክ ላይ ዋን ኦፍ ዘ ቤስት። እንደ ተመልካች የራሱ የኔን ስራ ሳየው በብዙ አንገል ስታዩት፣ አይ ዶ አይ ክሬት ዘ ቤስት ኮንተንት ቢኮዝ በዚህ አመት ብቻ ሮናልዶ፣ ዲዲጂ፣ ምባፔ፣ ሜሲ አም እንሊ ቻፓ። ቲክቶክ ይለናል። በቃ ያገኘው ሳይሆን ሪኮርድ ያደረኩት ሰውና እንደ አንድ ኢትዮጵያ ሀበሻ ክሩይተርስ ሌላ ታሪክ ነው ማለት ብቻ። ለማንኛውም ሬኮግናይዝ ግዴታ ካላደረጉን ጥሩ ይትበራለን። ጫማ ውሃ ነክቻለሁ። እዛ ጋ ያዳልጣል፣ ጫማ አይታችሁ በረጋገርኩት ኮና እንደዚህ አይነት ቦታ ላይ ሲወድቅ ብዙ ጊዜ ለጤኔ አስባለሁ። ግን ማይኩ እንዳይሰበር ነው ብዙ ጊዜ ምፈራው ላይ እኔ እናቴ። So I just ሰፈራችን እንግዲህ ጸጥ ብላለች። ስለዚህ አሁን ሎከር እንፈልጋለን። ማታ ሶስት ሰዓት ነው በረ ሆል ዴይ ከአምስት ሰዓት ጀምሮ እስከ ማታ አለኝ። ብዙ ነገር እናደርጋለን ዛሬ ሱ አይ ጋይስ። ለማንኛውም እዚሁ ጋር ቡክ አረኩኝ። እዛ ጋር ነው ሻንጣ ማስቀመጫ ያለው ኖርማል ሱፐር ማርኬት ነው ግን ያው እዚህ ላይ ሻንጣ ማስቀመጥ ይችላላችሁ ይላል። ፐርፌክቱ ሰባት የሲንጋፖር ዶላር ነው የከፈልኩት። ልንለው እንግዲህ ቀኑ አሁን ሻንጣዬ ካስቀመጥኩ በኋላ ዊ ገነ ቼክ ምን ያህል ሩቅ እንደሆነ የሚሄድበት ሰው ከዛ በተረፈ ሺ ቢ ሲምፕል ሺ ቢ ስሙዝ አምስ አዲስ አበባ ዊች እዝ ፋኪንግ አሜዚንግ በጣም እግዚአብሔር ላይክ አዲስ አበባ ይናፍቀኛል። ኢትስ ላይክ አዲስ አበባ ኢዝ ዘ ዋን ሲቲ በቃ እንደ ኤል ኤ የሆነ የሚናፍቀኝ ኤል ኤ አሁን ትንሽ ብዙ ቢከስ ላይክ አሁን ህይወቴ ህይወቴ ምን ላይ ነው ያለው? ከሀገር ሀገር እየዞርኩ ምናምን ፈታ እያልኩ ዩ ኖ ኤክስፔሪያንስ አዲስ ነገር እያደረኩ ልክ ኤል ኤ ሲል ጸጥ ይላል። በቃ ኤል ኤ አሜሪካ፣ አሜሪካም ግን ኤል ኤ ግን ጸጥ ይላል። ሁሉም ሁሉም ስራ ስለሆነ ምናምን እነ ታዲም ስራ ናቸው፣ ቤተሰብ ስራ ናቸውና በቃ ቤት ቁጭ ነው ብለውና አይ ዶንት ላይክ አይመቸኝም። ለማንኛውም የመጀመሪያ ቀን የገባንበት ሱፐርማርኬት ነው፣ ዩማርት ይባላል። እዛ ነው የምናስቀምጠው ሻንጣችንን። ይህም ብቻ የምናስቀምጠው ጀርባቸውን ተሸክመው ይዞራሉ። ማን የሰጣል ቦርሳ፣ ላፕቶፕ ምናምን አለበት። ሃቭ ኤ ጉድ ዴይ። የሚጠጣ ንግዛ እንዲህ ወይ ውሃ ወይ ጌሬድ ትንሽ ሃይድሬት እንዲያደረገኝ ውሃ ይሻለናል ጋይስ በቃ ው ከሰፈር ወጥተናል። ከዚች ጀርባ ነች የኛ ቤት ውሃው ምናምን ፎቅ በስማ በዚች ጋር አልመጣሁም እስከ ዛሬ ሰው ያ ወደዚህ ጋር እንሂድና ውሲ ዛፏን ጭነዋታል መኪና ላ ይሄኔ ኮ የስንት ዓመት ዛፍ ነው። ወጣት ወጣት ወጣት ምን አልዋሻችሁ፣ ወጣት ይበዛል እዚህ ጋር ደግሞ የስራ ሴንተር ቦታ ነው መሰለኝ። በጣም የቢሮ ሰራተኛ ይበዛል። ይሄ ፎቅ እንዴት አባቱ የሚያምረው። ባይ ዘ ወይ ጋይ ልብ ያልኩ ዴይ ሃቭ ሰም ኮ ዲዛይን ፎቆች አላቸው እና እነኝ ፎቆች ባይ ዘ ወይ ጋይስ ኤሌን እናቴ ያጥዋታል። ዲስ ቢልዲንግ አር ናይስ ካፒታ ስፕሪንግ። እና እነኝ እነኝ ናቸው አባቴ ብር የሚሰሩት ግን ያው ሚኒመም ወጁ ትንሽ አይደለም። አሚን ሚኒመም ወጅ አልኩኝ። ስፔንዳቸውም ያን ያክል ርካሽ አይደለም። ሶ ለዛ ነው አገሩም ውድ የሆነው። ቢካዝ ዴ ሜክ ማኒ። አቤት መኪና ሮዝ ሮይስ ይላል። አይ ለማንኛውም እንግዲህ አሁን ማሪያና ቤይ የተባለው ታዋቂው የሲንጋፖር ትሪፕል ፎቅ ነው። ሶስት ፎቆች ናቸው ከላይ ግን ተያይዘዋል፣ እና አንክ ትኬት ከፍላችሁ ገብታችሁ መጎብኘት ትችላላችሁ። ውስ ስቲ መግቢያው ምናምን ስንት እንደሚሉ ከዛ ሙሉ ፎቁን እንጎበኘዋለን ማለት ነው። በጣም አክቹሊ ወክ አድርግ ያለሁ አሏሻችሁ። ግን ደስ የሚለው አምገኒማ ካርዲዮ ለማንኛውም ይሄ ዳስ ማይ ድሪም ካር ባይ ዘ ወይ ኢትዮጵያ ውስጥ ኢትዮጵያ ውስጥ ዳስ ማይ ድሪም ካር።

ብቻ እሱ ካውንተር ሶስት ላይ ሄድና ዲሴ ታወር ትሪ ኦ ካውንተር ትሪ ብቻ ዘን አመ እዛ ጋር ሄደ ትኬት መግዛት ችላለ ብሎኛል። ስኮል ስካይ ፓርክ ይባላል። አየሩ ሲነካቸው ሰ ብለሲንግ ቨሪ ቨሪ ማች ብለሲንግ የተገናኘ ነው ማለት ነው። ፎቆቹ ከባድ እኮ ነው ደግሞ። የሆነ አግድም ነው አሰራሩ ራሱ አይታችሁ። ዩ አር አት ሆቴል ታወር ዋን ወይ ወይ ወይ ወይ ታወር ዋን ማለት የመጀመሪያው ታወር መሀለኛ ላይ ያለው ፎቅ ሶስተኛ ላይ ያለው ፎቅ ማለት

ወይ እንግዲህ እዚህ ጋር ሰልፍ አለ። ሰልፍ ስንጨርስ እንገባለን ማለት ነው። ገኝ ገኝ ሰብስክራይብ ኦ ማጋድ በስማ ቪው ትጠላለ ይላል በናት አይ ጋ ለማንኛውም እንግዲህ እንደምታየት ዊ አር ኦን ታፕ ኦፍ ሲንጋፖር ከላይ ነው ያለ ነው ዋን ኦፍ ደ ቢግስት ቢልዲንግ ያ ማሪያና ቤይ ከላይ ነው ያለ ነው። ስካይ ፓርክ ይባላል፣ 35 ዶላር የሲንጋፖር ዶላር ያው በአሜሪካ አድርጉት። ለማንኛውም ብዙ ጎብኚዎች አሉ። ፎቶ አንሾቹ ይገርማሉ። እያዩ እንድ ዩቱቤን መስራት አልችልም። ያ ጀስት በቃ ፎቅ ላይ ትወጣላችሁ፣ ታያላችሁ። አቤት ግን እኔ ግን እኔ ግን አለመዞሬን በቃ ማቁ እግዚአብሔር ዩስ ቱ ሰርፕራይዝ ሚ ባይ ዘ ወይ በጣም ሰርፕራይዝ፣ በጣም ደስ ያለኝ ከላይ ስወጣ ሎስ አንጀለስ እና ታይላንድ ባለፈው የሄድኩ ጊዜ የእንትና የአቤል ቪዲዮ ላይ አለ ብሎጉ ላይ ና እንደዚህ አይነት ቦታ ላይ ስትሆኑ ቅዝቃዜ፣ ንፋስ ናም ሲኖሩ የተለየ ኤክስፔሪንስ ያለ። አሁን ይሞቃል በጣም ያበረ ነው። አሚናሩ ነው ያበረ ነው። ፎር ሚ ኢትስ ናይስ ግን የቆጨኝ ሌላ ታሪክ የቆጨኝ ደሞ ኢቭን ብራዚልም ያበረ ነበር ግን ደግሞ የቆጨኝ ኒውዮርክ አለመውጣት ነው በጣም። ስለዚህ ያው ታይም አለ እንወጣለን። እዚ ጋ ባር አሮንቲንክ ይቻላል እንዲ አሮ ነው። እዚ ጋ ባር አለ። እዚ ጋ መቀመጫ አለ። ምንድን ነው ተቀምጧል? እንግዲህ እንዳለ ኢንዲያን ናቸው ጋይስ፣ እንዳለ ህንድ ብቻ ነው ያለው እዚ ተቆጣጥሮ ሆቴል እንዲያንተ በዚህ ጋ ቪውን ነገር ሰው እያየ ነው ግን አልዋሻችሁም ምንም የተካበረ ነገር የለም። ኦኬ ዳስ ናይስ። ይሄ አበረ ነው ስና ባድ አይከፋም። ግን እዚህ ጋር ባሩ ነው፣ እርግጠኛ ነኝ የሆነ ነገር ይሰሩበታል እዚህ። ከዛ በተረፈ ዲ ሆሊ ሞሊ ንትኖቹ ሺፖቹ መርከቦች፣ ትናንትና ባለፈው ቪዲዮ የሰራ ነበር ቦታ ይሄ ነው ያቸው። ከላይ ችል እያደረጉ ነው አባቴ መቼም ታውቃላችሁ ወደፊት የጃኒ ቻናል ሲያድግ ምናምን ድሮ ምናምን እንገዛለን። አሁን ድሮን ይዞ መዞር ምናምን ግን እንደ ቲም ከአንድ ሰው ጋር ምናምን ከካሜራማን ጋር ሲዞር አገር ለአገር ድሮን ይዘን ነው የምንሄደው። ድሮ ሻት ሄድ ሻት ኢንዲያኖች ህንዶቹ ማለት ነው። አንዳንዴ ሲያዩኝ ይሆናል ይሆናል እንደተኮሳትሮ እያየ ነው። አልወለደ ምን አላለ ምን ያኮሳትረዋል? ዶንት ሪኮርድ በምን አውቃለሁ ሶላር ሲስተም እዛ ለዛፎቹ መብራት ነው። ሲ እዚህ ጋር ደግሞ ጎልፍ እንትን ይመስላል። ባለፈው ውስጥ የነበርንበት ውሃ ፏፏቴ ሲወርድ የነበረው ከላይ ስታይ በጣም ትንሽ ነው። ህንዶቹ ጉድፈላ አንዳንድ ጊዜ ማለት ነው። ላይክ ነጮቹ እዚህ ሀገር ያሉት ነጭ ነው ኢስ ላይክ ዴጌ ኮንፊውዝድ ምን አዊ እንደመስላችሁ። ላይክ በተለይ ደግሞ ሌላ ቋንቋ እያወራሁ ሲሰማ ምንድን ነው ይሄ ልጅ ሙድ እያዘብን ነው እንደሚሉት በዛ አይነት ህንድ ሜዳ አይመስለኝም፣ ግን በጣም ቤተሰብ አላችሁ ና እ ህንዶች ቀልድ አያውቁም። ሰፍዋል ለማንኛውም ኤርፖርት እየገባን ነው። ሶ በዚህ አጋጣሚ ደግሞ በጣም የሚገርማችሁ ነገር ለኢትዮጵያ ቪዛ ምንም አያስፈልግም አትከፍሉም ፍሪ ነው ነፃ ነው ትኬታችሁን ቆርጣችሁ ኢቭን ኢቨን ፓስፖርታችሁ ላይ ማተብ አይመታላችሁ ባለፈው ያልቀረጽኩት መግቢያው ላይ መቅረጽ አይቻልም ብዙ ጊዜ ፓስፖርት ኮንትሮል መቅረጽ አይቻልም ግን ስትመጡ ፓስፖርታችሁ ብቻ ነው እስካ የምታደረጉት እና አራይቫል ካርድ መሙላት አለባችሁ የሎ ካርዳችሁ ምናምን ማዘጋጀት አለባችሁ የወባ ክትባት ሶ ያ ለማንኛው ፕሮሰሱ ያን ያል ኢዚ ነው ትኬት ስታዩ ፕሊስ ጎግል ኤክስፕሎር ላይ ግቡና ብዙ ጊዜ ቼክ አድርጉ ኢትዮጵያ ኤርላይን ብቻ አይደለም አማራጭ አለ ሊወደድባችሁ ይችላል። ብዙ ጊዜ ደግሞ የአንድ ሰዓት የሁለት ሰዓት ትራንዚት ከሆነ እና በጣም ብዙ ይህን ያክል የ50 ብር የ10 ብር ልዩነት ሴይ የምታደርጉ ከሆነ አይ ቲንክ አውል ፕሪፈር ዳ ዌይ እኔ አሁን እኔ ጣጣ የለብኝም። ምን ላይፍ ምን አባቱ አላካብድም ልላችሁ ነው። አይዲያው ትራንዚት ቢኖሩ ግን ደግሞ አንዳንድ ሰው ደግሞ ትልቅ ሰው ምናምን ከሆናችሁ ደግሞ ያው አሮን ቲንግ ስትረግሉ ወርዝ የሚያደርገው አይመስለኝም። ግን ወጣት ከሆናችሁ ምናምን ብሩን ሴቭ አድርጋችሁ አስቡት። እንግዲህ አሁን የመቶ ሺህ ብር ልዩነት የሰማንያ ሺህ ብር ልዩነት ካለው በዛ 8 ሺ ብር የስንት ቀን ሆቴል እንደምትይዙበት አስቡት። ሰው እና ኤርፖርት ላይፍ ምን ይመስላል? ቢውቲፉል አሜዚንግ ነው። ኢት ጌትስ ታይሪንግ በጣም አት ሰም ፖይንት የሆነ ሰዓት ላይ በቃ ይደክማል። ሴም ቲንግ በቃ ጫማ ታወልቃለች ጫማ ታወልቃለች፣ ፍተሻ ነው፣ ፓስፖርት አምጣ አለ። በጣም ላይ ኢት ካም ስዊፕ ፕሬድ ፎር የጸለይ ነው የሰራነው ምለፈው ለዚህ ነው ሶ አሚ ነው አገር አገር ማይደሙ ትልቅ ነገር ነው። በዚህ አጋጣሚ አሁንም አሚን እስቲ ለይታ ያያችሁት ሶ እናንተ ከተመቻቹ ሲንጋፖር አሁን ቪሎጌ ላይ አሁን ከተመቻቹ ባይ ዘ ዌይ አማ ቢያንስ ዩኒቨርሳል አለ ብዙ ነገር ነው ያለው። ፈን ፈኑ ግን ያው ፈን ፈኑ ኢዝ ጀስት አሚን አክቹሊ መግባት እችል ነበር። ዩኒቨርሳል ውድ እራሱ አይደለም እንደ አሜሪካው 70 ዶላር ማለት ኢስ ላይክ 61 ዶላር እና 59 ዶላር ምናምን፣ ግን እዚያ ስ ላይ ሴም ቲንግ ነው። ባለፈው አሁን በቃ ያለፈው ወር ነው ምናምን ኦልሬዲ ስለሰራው ዩኒቨርሳል አሜሪካ የመጨረሻ ጊዜ ድጋሚ እንዳይሆን ብዬ ነው። ግን ለመጀመሪያ ጊዜ መታችሁ ማታቆ ከሆነ ዩኒቨርሳል ምናምን ብዙ ነገር አለ አለ፣ ግን ውድ ነው። ሰው አሁን ትኬት ርካሽ አገኘ ብላችሁ መጣችሁ ደግሞ እንዳትጎዱ፣ ቢከዚ ሆቴል ራሱ ቀላል አይደለም። ወጪ ምናምን ብዙ ነገር ምግብ አሪፍ ነው፣ ግን ስቲል ወጪ አሉ አባሲ። በዚህ አጋጣሚ አትሰም ፖይንት ኢኖ አራሚን አንድ ሁለት ትሪፕ ምናምን ማዘጋጀታችን አይቀርም። በጣም ሄጄ አሪፍ የሰራውበት ሀገር ለኢትዮጵያ ቀላል ሀገር ምናምን ምናምን ትሪፕ አንድ አምስት ሰው ስድስት ሰው ምናምን እናዘጋጅና ጃኒ ትራቭል ይላል ገንገኝ አይ፣ እውነት ነው። በዛው ቭሎግ እንሰራለን ማስታወሻ ምናምን ኢንትረስት ከሆናችሁ ለሚ ነው። አይ ጋይስ 51 ኬ ነኝ። እንግዲህ ልገባ ነው። ወደ ፕሌን መስኮት ላይ ነው የደረሰን ማለት ነው። እኔ መስኮት እኮ በእናትህ አልወድም። መስኮት በቃ በልጅነት ነው። አሁን ፕሌን ሰልችቶናል። ብርቅ ሲሆንባችሁ መስኮት አሪፍ ነው። ነው አጋሽ፣ ብቻዬን ነው የምንቀመጠው። ከዚህ በኋላ ጉዞ ወደ ኢትዮጵያ ነው የሚሆነው። በጣም አሪፍ ጊዜ ነበር ሲንጋፖር የነበረኝ። እናንተም እንደወደዳችሁ ተስፋ እናደርጋለን። ከዚህ በኋላ አመቱ ሊያልቅ ሁለት ወር ይቀረናል። የት ሀገር ልሂድ ኮመንት አድርጉልኝ። ኖቬምበር ና ዲሴምበር ሁለት ሀገር ይቀረናል። የት ሀገር እንሂድ ኮመንት እያደረጋችሁ የሲንጋፖር ቪሎግ ይህን ይመስል ነበረ። ወደ ኢትዮጵያ ቪሎግ እንገናኝ። ሰብስክራይብ አመስመቶሽ